ሰላም እንዴት ናችሁ? እኔ ውዶች፣ እኔ ማሮች እንዴት ናችሁ? ደና ናችሁ? በጣም ደና ነኝ እግዚአብሔር ይመስገን። እንግዲህ ሩታና አብርሽ ከባድ ጸብ ውስጥ እየገቡ ነው ማለት ነው። አብሮሽ እንግዲህ ብዙ ነገር እየደበቀ ነው ማለት ነው። እኔ ሩታ ማለት ነው ለወደፊት ራሱ በጣም ነው መሰጋለሽ። ምክንያቱም መጀመሪያ ስታረግ ጊዜ ራሱ ከባድ ነገር እንደሚፈጠርብሽ ማወቅ አለብሽ። ምክንያቱም ገና ሳትጋቡ ያለ ጋብቻ ነው ያረገዝሽው። አሁን ደግሞ ሌላ ነገር እየመጣብሽ ነው። ከዚህ በኋላም ሌላ ነገር ይመጣብሻል። አብርሽ ምን አለመሰላችሁ፣ ከዚህ በኋላም ሌሎች ሰዎች ሊመጡ ይችላሉ እያለ ነው። ሶ የአብርሽ ፍቅረኛሞች በጣም ብዙ ናቸው። ከብዙ ሰው ጋር ነው የሚያሳልፈው ማለት ነው። ሶ ይሄ ልጅ ምን አይነት ሰው እንደሆነ አሁን ትክክለኛ ማንነቱ እየተገለጸ ነው ማለት ነው። በቃ ብዙ ፍቅረኞች ነበሩት። ብዙ ሴቶችን አገባሻለው ምናምን እያለ ተስፋ የሚሰጥ ሰው ነበረ። አሁንም ሩታ፣ ከዚህ በኋላ ህይወትሽ ሊበላሽም ላይበላሽም ይችላል። ግን ከዚህ በኋላ እሱን ማፋጠጡ፣ መርገጡ፣ መጣላቱ ለአንቺ ምንም አይነት አማራጭ ያለ፣ ምክንያቱም አርግዜሻ ልጅሽን ከአባቱ ጋር የማሳደግ ግዴታ አለብሽ። ምንም ቢሆን ምንም መቻል አለብሽ። ሲቀጥል ደግሞ አንቺ ጠይቀሹ ስትመጭ እንደዚ አይነት ነገር እንደሚፈጠር ማወቅ አለብሽ ሩታ ስታስገድደውና ኮሜንታተሮች ግፊት ያደ የሚያደርጉበት ከሩታ ጋር አዲስ ህይወት ጀምረዋል ማለት ነው። ከዛ በኋላ ሴት ና ወንድ እንግዲህ አብሮ ሲውል ሲያደርግ ብዙ ነገሮች ይፈጠራሉ። ገብታችኋል አደለ? ስለዚህ አብርሽ ከነፂ ጋር ሳይጨርስ ነበረ ሩታ ጋር ስራ ነው ስራ ነው እያለ ለነጻነት ብዙ ተስፋ ሲሰጣት የነበረ አሁን እንግዲህ ዱባይ ሁሉ ሄደው ከነፂ ጋር ያወራ ነበር ተደብቆ። ገብታችኋል አደለ? አብርሽ ማለት ነው ምን አይነት አጭበርባሪና ሌባ ሰው እንደሆነ አንተ ምን ሆነ ነው ሩት ታናቅፈ ነጽኝ ነው የምታወራው? ግን ሼም የላችሁም። ግን አንዳንድ ወንዶች በጣም ነው የምታናደዱኝ። እኔ ግን በጣም ነው ያዘንኩት፣ እውነት ለመናገር ማለት ነው። ወንዶች ምን አይነት በሴት ላይ ፋውል እንደሚሰሩ ገንዘብ ያገኙ ወንዶች ማለት ነው በቃ ገንዘብ ካለ ሁሉን ነገር እንደፈለግን ማድረግ እንችላለን ብሎ ነው የሚያስቡ። ፈጣሪያቸውን አያስታውሱም። የሴት ልጅ እንባ ምንም አይመስላቸውም። እና አብርሻው ለጊዜው ብዙ ገንዘብ ስላለ ብዙ ሴቶች ለኔም ለኔም ሊሉ ይችላሉ። ነገር ግን ይሄ ዝና፣ ይሄ ሀብት፣ ይሄ ንብረት አንድ ቀን ባዶ ልትሆን ሴት ልጅ አታስለቅስ። በአንተ ምክንያት ማንም ሴት ማልቀስ የለባትም ማለት ነው። እንዴት ነው አንተ? ቆይ ቁርጡን ለምን አስነግራትም? ነጻነትን እኮ በቃ አንቺ ጋም ሆነ አልፈልግም አልፈልግሽም ካልካት እኔ እንደዚህ ትላለች ብዬ አላስብም። በእርግጥ አንዳንድ ሴቶች ደግሞ በጣም ከባድ ናቸው። አልፈልግሽም እየተባሉ የሚለጠፉ ሴቶች አሉና ና ነጻነት ጋ እንግዲህ ተስፋ እየሰጣት ነበረ። በቃ ስራ ነው እያለ አብሯት አብርሽ ሆን ያለው እያላት ነበረ ሰው ነጻነት ደግሞ እርግዝናውን ስታይ ሲረገዝ መጣች ሲረገዝ መጣች። በቃ እስከ ዛሬ ስራ ነው እያላት ነበር ማለት ነው። እስካሁኑ ድረስ የውሸት ፍቅር ነው እያላት ነበረ። ከዛ በኋላ ሲረገዝ ነጻነት ደግሞ በቃ የእውነት ከሆነ ነው የተረገዘው እንጂ ብላ መጣች። እንግዲህ እርግዝና ሲፈጠር ነጻነትን፣ ትልቅ ድክመት አለባት በነገራችን ላይ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ጋርም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ አብረሽ ፋውል ሰርቷል ማለት ነው፣ ብዙ ፋውል ሰርቷል። እንግዲህ ሁሉንም ነገር ለእናንተ መናገር አለብኝ ወይ ብላላ ለእኛ መናገር የለብንም ማንን አፍቅር ማንን አፍቅር ለእኛ ምን አገባን? ግን ደግሞ ለሚስት ሁሉ ነገር ግልጽ ማድረግ አለብን፣ ያለፈ ሕይወት መሆኑን በደንብ። በእርግጠኝነት ሩታ ነፂ ልታወራት ትችላለች፣ በቃ ስላለው ነገር ትነግራታለች። ነጻነት ደግሞ አብርሽና ሩታ የሚያደርጉት ነገር ስላጠራጠራት እያንዳንዷን ነገር ሪከርድ አድርጋ ይዛበታለች ማለት ነው ሶ ይህን ነገር ስለያዘችበት አብርሻውን መዋሸት አይችልም። በቃ እያንዳንዷን መረጃ እያዘችበት ነበር። በተገናኙ ቁጥር ቪዲዮ እየቀረጸችው ነበረ ሶ ሩታጋ ሆኖ አዲስ አበባ መጣብ ታገኙ ነበረ። ቡታጅራ ሄ ሲሄድም ያገኛታል። አያችሁ እቤት ቤት እቤት ሲሆን ከሩታጋ ቡታጅራ ሲሄድ ደግሞ ከዛችኛው ጋር እዩልኝ። እንግዲህ ሰርግ ሲሄድም ከነፂ ጋ ፈታ ዘና ብሎ ማለት ነው። እሷንም ነይ ብሎ እዚህ አምጥቷት ጊዜ እያሳለፉ እሰይ። ሲቀጥል ደግሞ ሩታጋ መኖር ከጀመሩ በኋላ እሺ፣ ተስፋት ቆርጭ ሞኝ ነው። ካሜራ ፊት ግጥም አርጋ እየሳመችው፣ አሁን ባሏን ካሜራ ፊት ግጥም አርጋ እየሳመችው፣ እንዴት ነው ዝም የምለው? እንዴ ይህን ስራ እንዲያቆም ነግረዋለው ወይም ደግሞ እናሱ ያለን ነገር መጨረስ አለብን እና ነጻነት በራሱ ጊዜ ነው የተበላሹ ያን ያክል ሲሳሳሙ ሲጋጋጡ ዝም ማለት የለብሽም ሲቀጥል ደግሞ ከዚህ በኋላ እሱ ሊሆንሽ አይችልም በቃ በሴት ላይ ሴት የሚደራርብ ወንድ ከመቼ ወዲ ነው ለትዳር የሚሆንሽ እንዲ አሁን ከእሷ ጋር ልጅ አርግዟል አደለ አሁን እኔ የነጻነት አመጣጥ ምንም ግራይ ነው የገባኝ ምን እንደፈለገች አላቅም አሁን አብረሽን ከኔ ጋር እርጉልኝ እንዳትይ አርግዛለሽ ልጅ ተው። ኦልረዲ ከአንቺ ጋር እንዴት ሊሆን ይችላል? ሲቀጥል ደግሞ ሌላ ስንት ወንድ ደግሞ ፍቅረኛዋ ነኝ ብሎ ደግሞ የሆነ ወንድ መት ሲቀጥል ደግሞ አንቺ ሌላ የሚፈልግሽ አጥተሽ ነው እንዴ? ከእሱ ጋር የምትለጠፊ እና አንቺ ጋር ራሱን እንፈርድ የሚያደርገን ነገር አለ ምክንያቱም ጋሩታ ጋር ያን ያክል ጊዜ ሲያሳልፉ ዘና ሲሉ ሽማግሌ ሲላክይ እኔ ኮ ግራ ነው የሚገባኝ ኔ ማረምን የእውነት እውነቱን ነው የምናገረው ኔ ማሽቃበጥ ስለማይመቼ ማ ነፃነትን አሁን አትፍረጅባ ምናምን ትላላችሁ እንዴት ነው ማልፈርድባት ሽማግሌ ሲላክ ዝም ብላ ቆይታውን ሲረገዝ መታ የምታለቅስብን እንዴ ነው? ሴቶች አንዳንዴ ማለት ነው እናንተ ባለቀሳችሁ ቁጥር ክብራችን ዝቅ ባደረጋችሁ ቁጥር በጅምላ ሴቶችንም ታስጨፈጭፉ ገብቷችኋል። አሁን ባለፈው የማዳብ ቅመሞች ለአብርሽ ብር አዋጡ ተባለ። የማዳብ ቅመም ከሚባለው ወደ የማዳም በጎች እኛም ተጨምረንበታል። ገብቷችኋል። እኛንም የሚነካ ነገር ነው። አሁንም ነጻነት የምታደርጊው ነገር የሴት ልጅ ክብር ዝቅ የሚያደርግ ነገር አትስሪ በቃ እንዴ እኛም እኮን እናካለን ረ ሴቶች እንደዚህ ያደረጉ እንደዚህ ሆኑ እንባላለን እኮ ሶ ሴት ልጅ ክብሯን የሚነካ ነገር መስራት አለብሽ ብዬ አላስብም። በቃ አንቺ ጎበዝንሽ። ለራስሽ ዩቲብ ቻናል አሳድጉኝ ከሆነ እናሳድግሻለን። ከዛ ውጭ ግን አብርሽ አለውሽ ቢልሽ እንኳን አብርሽ ሆን ያለው አገባሽ አለው አብረን እንኖራለን ቢልሽ እንኳን አንቺ እንዴት ነው ልታምኝ የምትችዩ? እንዴት ነው አምነሽ የምትቀጥይ? ቆይ ከእሷ ጋ አብሮ እየተጋጋጥ ወንድ ልጅ ምን አገባው ካንቺም ከሷም እያለ እንደፈለገ እየጎጨጎጨ ዳቦን ይኖራል እየገመጠ ዳቦን። ቡታጅራ ሲሄድ ካንቺ እዚህ ሲመጣ ከሷ ጋር አንድ ቤት እየኖሩ እያየሽ እንዴት ነው ፍቅረኛ የነበረ በግልጽ ንገሪን። እውነቴን ነው በግልጽ ንገሪን። አለያየታችሁ አምጡልኝ ነው። እሺ ሽማግሌ ሲላክ የት ነበርሽ? ከዛ ሲሳሳሙ፣ ሲጋጋጡ፣ ዱባይ ሲሄዱ በጣም ብዙ ነገር ፍቅረኛሞች የሚያስመስል ነገር አድርገዋል። ከአንድ ቤትም እየኖሩ ነው። ሰው እንዴት ነው አንቺ? አሁን ስራ ነው ሲልሽ፣ እንዴት ነው ልታምኚው የምትቺው? አሁን ላይ ሲረገዝ ደግሞ እያለቀስሽ የምትመጪው ምንድን ነው? በቃ በአጠቃላይ ሴቶች አንድ ወንድ ከሄደ በኋላ አታልቅሱ፣ አትለምኑት፣ አትለማመጡት። በቃ እሱ እየበለጠ እንደዚህ ነው የሚኮረው፣ እንደዚህ ወደ ላይ ነው የሚከመርብሽ። ና እኔ ነፂ አልተመቸሽኝም፣ አስተካከይ። ከዚህ በኋላ ግን ቆፍጠን ብለሽ ከማልቀስ ወጥተሽ እሱ ኮፍያ ያለውን ጃኬትሽን ወርውረሽ ዝንጥ ብለሽ ለራስሽ በቃ ኮሰስ ብለሽ ሳይሆን ዘንጠሽ ኮራ ብለሽ ማለት ነው። ሩት አንዳንድ ያውን ካብርሽ ጋር ሲጣሉ ማለት ነው የበለጠ የበለጠ በጣም የምትዘንጠው ዝንጥ ነው የምትለው፣ ፏ ነው የምትለው። አንዳንዴ ታለቃቀስ ነበር። አሁን አሁን ግን በቃ ትክክለኛ ማንነቱ እየገባ ሲመጣ ከእሱ ጋር ሲጣሉ በጣም ነው የምትዘንጠው። የምሬን እኮ ነው። እና አንቺም አሁን ዝንጥ በይ፣ ፏ በይ። ከዛ ዩቲዩብ ስሪ። አንድ ቆንጆ ፍቅረኛ ይዘሽ ነይ። ከዛ በኋላ በቃ አንቺም እንደነሱ ትፈምሻለሽ። ከዛ ውጭ ግን እያለቀሽ ይሄ ቪዲዮ ነበረኝ፣ ይሄ ፎቶ ነበረኝ ምንም ለውጥ አያመጣም። አሁን በቃ ከላስ ለውጥ አያመጣም። ሩታ ደግሞ አትንፈራገጭ፣ አትንፈራገጭ፣ አትንፈራገጭ። ልጅ አዝረ ልጅ አርግዘሻል የታም የታም ሄዳች የትም ልትይጃችም የፈለገሽን ልታመጭ ትቻለሽ። የእሱ ልጅ ተሸክመሻል። ወደሽ ሳይሆን ተገደሽ ከሱ ጋር ልጅሽን ታሳድጊያለሽ። ገባሽ? አንቺ እንደዚህ መጠየቅ የምትችው ሳታረግሽ ነው። ቤተሰብሽን አክብረሽ በክብር ስትዳሪና ስታገቢ ነው። አንቺ ዝም ብለሽ ሰተት ብለሽ መተሽ እቤት ገብተሽ ማለት ነው። እውነት ነው። ሁለቱንም ነው የምቀጠቀጣቸው። ሁለቱንም ሶስቱንም ነው። ሶስቱም ጥፋት አለባቸው። ሩታይን ጥያቄ አሁን ማፋጠጥ የለብሽም። ፉን ፉን ሄዳለ ቡታጅራ ምናም ኖ አይሰራም። መጀመሪያ ሰተት ብለሽ ግብተሻል። ቤተሰብ በውግ በማድረግ አልዳረሽም። መጠየቅ እንኳን አትችይም። ለስራ ነው ነው የሚልሽ። አሁንም ቢሆን ማለት ነው ቢያገኛትም ስራ እየሰራን ነበር እየከፈልኩሽ ነበር ነው የሚልሽ። በቃ አለቀ። ከዛ ብሪ መሆን እፈልጋለሁ አግባኝ አግባኝ ስትለው እኮ ያኔ አልፈልግም ነበር በቃ ዱባይ እንሄድ ስትለው ከዛ በኋላ እንደገና ሄደ። ሶ አንቺ ራስሽ ጥፋት አለብሽ። በቃ ቤተሰብ ሳይድርሽ በውግ በማድረግ ነው አብረሽ ሆንሽ። ዳቦ ሰጠሽ፣ ከዛ ደግሞ አረገዝሽ። ስለዚህ አንቺ ራሱ እንደዚ አይነት ጥያቄ የመጠየቅ ምንም አይነት ሞራል የለሽም። የራስሽ ስህተት ነው። አሁን ጭጭ፣ ዝም ጭጭ ብለሽ ልጅሽን አሳድጌ። አትለፍልፊሽ ማናት ምንድናት ምናምን ጭጭ በይ። ከዚህ በኋላ ሊሄድብሽም ይችላል፣ ሴት ሊያመጣብሽም ይችላል። ምንም አረጋችም፣ ልጅሽን ብቻ አሳድጌ። ልጅሽን ያለአባት ማሳደግ ካልፈለግሽ ጭጭ በይ። ብዙ ሴቶች ገና ይመጣሉ። ከአንቺ በላይ ገና ብዙ ብዙ ብዙ ብዙ ሴቶች ሊመጡብሽ ይችላሉ። ይሄን ነገር ቀድምሽ ማወቅ አለብሽ ተግባባና ሆቴልም አብራት ሊሆን ይችላል በቃ